ሞሮኮ ዜጎቿ በግ እንዳያርዱ አገደች። ሰሜን አፍሪካዊቷ ሀገር ሞሮኮ ዜጎቿ ለበዓል በግ እንዳያርዱ አዛለች። ሞሮኮ ለሰባት ተከታታይ ዓመታት በድርቅ ተመታለች። ሰሜን አፍሪካዊቷ ሀገር ሞሮኮ ለሰባተኛ ተከታታይ ዓመታት በድርቅ የተመታች ሲሆን ይህን ተከትሎ ሀገሪቱ ካሏት እንስሳት ውስጥ 38 በመቶ ያህሉን አጥታለች። የሀገሪቱ ንጉሥ አራተኛ ለሕዝባቸው ባስተላለፉት መልእክት ዜጎች በግ ከማረድ እንዲቆጠቡ ትእዛዝ አስተላፈዋል። በሞሮኮ ከሁለቱ የእስልምና እምነት በዓላት መካከል አንዱ የሆነው የኢድ አልአድሃ በዓል የእምነቱ ተከታዮች በዓሉን በግ በማረድ በስፋት ያከብሩታል። ይህን ተከትሎ የፊታችን ሰኔ ወር ላይ በሚከበረው የኢድ አልአድሃ በዓል ላይ አማኞች በግ ከማረድ እንዲቆጠቡ ትዕዛዝ ማስተላለፋቸውን ቢቢሲ ዘግቧል። ድርቁን ተከትሎ በሞሮኮ የሥጋ ዋጋ ከፍተኛ ጭማሪ ያሳየ ሲሆን ከውጭ ሀገራት ተገዝተው ለሚገቡ የሥጋ እና ተያያዥ ምርቶች ላይ የተጣለው ቀረጥ እንዲነሳም ተደርጓል። ገበያውን ለማረጋጋት ሲባልም አንድ መቶ ሺህ በጎችን ከአውስትራሊያ ያስገባችው ሞሮኮ ዜጎቿም የሥጋ አጠቃቀማቸውን እንዲቀንሱ በማድረግ ላይ ትገኛለች። ሞሮኮ ባለፉት 30 ዓመታት ውስጥ የምታገኘው ዓመታዊ ዝናብ መጠን በ53 በመቶ ቅናሽ ያሳየ ሲሆን ላለፉት ሰባት ተከታታይ ዓመታትም ድርቅ አጋጥሟል። አሁን በስልጣን ላይ ያሉት ንጉሥ መሐመድ አራተኛ አባት ሐሰን ሦስተኛ በፈረንጆቹ 1966 ተመሳሳይ የድርቅ አደጋ ሲያጋጥም ዜጎች በግ ከማረድ እንዲቆጠቡ ተመሳሳይ ትዕዛዝ አስተላልፈው ነበር ሀገሪቱ አሁን ያጋጠማትን ድርቅ ጉዳት ለመከላከል ውሃ በኮታ በማከፋፈል ላይ ስትሆን የግብርና ሥራዎች ደግሞ ክፉኛ ከተጎዱ የሥራ ዘርፎች መካከል አንዱ ሆኗል ሰላም ሁኑ